ቀጥ ወይ፣ እኔ እደውልላችኋለሁ። በቃ እኔ ልሂድ፣ አንተና እኔ እዛ ሰው አለ። በቃ እኔ እዛ እኔ እዚህ ምንም ሰው ያለው ምንድነው እኛ

እንደዚህ ለማንኛውም ሰላም ሰላም፣ ጤና ይስጥልኝ፣ ወድና እየተከበረችው የቻናሌ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ? የኔ ደህና ነኝ፣ እግዚአብሔር መስኪ ብዬ ያለው ውድ ቤተሰቦች። ለዚህ ቤት ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁኝ አበረታቱኝ ለማለት እፈልጋለሁ፣ የኔ ውድ ቤተሰቦች ማለት ነው። እንግዲህ ሀይሚና ብሩኬ እንግዲህ እንደምታዩት ው የብሩኬ ወንድም ሰርግ ነበረ ከትላንትና ወደ ነበረ። እንግዲህ ሰርጉ በጣም ደስ የሚል ምርጥ ነበረ። ያው ቪዲዮ የተቆራረጠ ቪዲዮ አይተና እውነት ለመናገር ማለት ነው ታውቃላችሁ። እንግዲህ ብሩኬ ይቀናል እንዴ እናንተ? ወይውቴኒ ግን አይቼ አላውቅም። ለምን ብዙ ጊዜ ወድሻለሁ፣ አፍቅርሻለሁ ለማለት ለመናገር ቃል እንኳን ለመናገር ያፍራል ብሩኬ ማለት ነውና ከብሩኬ የተረዳው ይሄ ነው። ለካ በሀይሚ ይቀናል ማለት ነው። ሃይሚ ማንም ሰው እንዳያወራት አይፈልገውም ማለት ነው። እና በጣም ነው የገረመኝ እውነት ለመናገር ማለት ነውና ማንኛውም ሰው ይቀናል። እውነት ማንኛውም ሰው ይቀናል። እንግዲህ ይሄ ሰርግ ቤት ነው፣ የወንድሙ ሰርግ ነው። አስባቸዋል። ብዙ ሰው አለ፣ በብዙ ሰው ማለት በሰርግ ቦታ እያለ ነው መጎራረስ ማለት ነው እና የትኛውን ቦታ ብትሄዱ አሁን በምሳሌ በተለይ ገጠር ላይ አለ፣ ከተማ ላይም አላየውም እንጂ ገጠር ላይ በጣም አለ። እውነ ለመናገር ማለት ነው እና ስለዚህ ምንም የሚደብር አይመስለኝም እንደ ራሴ ማለት ነው እና ብሩኬ እንዴት እንደዚህ እንዳሳበ አላቅም ግን እውነት ለመናገር የብሩኬ ወንድሞች በጣም ይለያሉ። የምር ምርጥ ወንድሞች ነው ያለ ብሩኬ ማለት ነው እና የምር ስነ ስርዓታችሁ እንጃ ይለያሉ፣ ለእኔ ማለት ነው እና ሀይሚ ታድለሻል፣ ምርጥ የብሩኬ ወንድሞች ስላሉልሽ ማለት ነው እና ብሩኬም ታድለዋል። እውነት ለመናገር አንቺ ብቻ ሳይሆን ብሩኬም ታድለዋል። ምርጥ ወንድሞቹ ነው ያለ ማለት ነው እና ይሄ ብሩክ ማከታ ናቸው ማለት ነው እና በጣም ደስ የሚሉ እውነን ለመናገር በተለይ እናቱ የብሩኬ እናቱ ሂድ ላይ ያሉ የእውነት የኔ ደርባባ እናት ናቸው ማለት ነው እና ደስ ስሉ የእውነት መታደል ነው። ከእንደዚህ ቤተ ውስጥ ከእንደዚህ ቤተሰብ መውጣት መታደል ነው። በአሁን ሰዓት ላይ ማለት ነው እና በጣም ደስ የሚሉ ጨዋ ቤተሰብ ናቸው። እንግዲህ ትለያላችሁ። እውነት ለመናገር እኔ ብሩክ እንደዚህ ሆኖ አይቼ አላቅም። ለማንኛውም አይተናል። ያንተ ስሜት ማለት ነው እና ሀይሚን በእውነት እውነት መስሏት እንዴት እንደከፋት አንቺ ከወንድሞቼ ጋር ልታጣል ነው አይደለም? እያለ ብሩኬ ይ በመጨረሻ ግን ፕራንክ ነው ያደረገ። ሶስት ሆኖም ሀይሜ ነው ወንድሙ፣ ታላቁ ወንድሙ ሀፍት ነው። ሀፍት ግን ስማቸው አያዙልኝም። እናንተ እንግዲህ ሁሉም ፕራንክ ተደርጓል ማለት ነው። ብሩኬ ፕራንክን ያደረጋቸው ሶስት ሆኖ ማለት ነው እና ለማንኛውም አግኝቻችኋለሁ አለው እያለ የስ የስ እያለ ነበረ ብሩኬ ተደስተዋልና፣ እውነት ለመናገር እና ሀይሚን በጣም አዛዘነችኝ። በመጨረሻ ብሩኬ ጥሎ ሲሄድ አዛዘነችኝ። ነገሩ ፕራንክ ነው፣ እንኳን ደስ አላችሁ። በዚህ አጋጣሚ ብዙዎቻችሁ በጣም የተጨነቃችሁ ልጆች አላችሁ። እውነት ለመናገር እያለ ነው ይሄ ነገር ማለት ነው። እያለ ነው ሰርግ ቤት እንኳን ያለ ነው ለብቻ ሆና ወይም ከሌላ ሰው ጋር ብትገኝ ኦኬ መናገር ይችላል። ይሄ ሰርግ ቤት ነው፣ ሰርግ ቤት ማንኛውም ሰው ይጎራረሳል። ያለ ነው ብዬ ነው ማስበው። እሱም እየጨፈራል እንደ ብሩኬ ከሌላ ሴት ጋር ማለት ነው። እና ለማንኛው ሀይሚ እንደሚወዳት ሀይሚ እንደሚያፍቅራት እንግዲህ ሁላችሁም አይታችኋል ብዬ አስባለሁ። ሁላችሁም ተረዳችኋል። የእውነት ብሩኬ ለካ ቅናተኛ ሰው ነው እንዴ እያልኩ ነበር። እውነት ስለሚያፍረው እንደዚህ ማለት ይፋ ያፍራል ማለት ሼም ይይዛል። አፍቅሬሻለሁ ሀይሚ ብሎ አንድ ቀን ሰምቼ አላቅም፣ ግን እንደዚህ በቅናቱ እንደዚህ መሆኑ ግርም ያለኝ። ማንኛው ወንድ ይቀናል፣ ከብሩኬ ብቻ አይደለም። እውነት ይሄ ያለ ነው ቤተሰብ አይፈረድም። ስለዚህ ለማንኛው እንኳን ደስ አላችሁ። እንኳንም ፍራንኮ ሆኖ ማለት ነው እና ብቻ ደስ ብሎኛል ማለት ትላይ ያላችሁ እውነት ምርጥ ወንድሞች ስላለ ብሩኬ እውነት ማለት ፈጣሪን ማመስገን አለበ ማለት ነው። ሀይሚም እንደዘው ማለት ነው እና ምርጥ የብሩኬ መከታ አለሽ ማለት ነው እና እና በጣም ደስ የምትሉ የምር በጣም ትላይ ያላችሁ ፈጣሪ አይ አንድ ያድርጋችሁ። የው ግጭት ያለ ነው ቤተሰብ ያው በሰው ብትሉ በቃ አለ። ብዙ ባውን ሰዓት ላይ እኮ ሰው ማጣላት እንጂ የሚያሳረቅ ሰው የለም ለመናገር ማለት ነው። እና ትንሽ ዩም አግኝቶ ሰው በቃ እሱ ነው የሚያበዛው። እኛ ሰው ስንባል ወሬ እንወዳለን አይደል? በቃ እንደዛ ነው አበሻ እንደምባል ማለት ለወሬ አንደኛ ነን በቃ እንደዚህ በቃ አለ አይደለም በቃ ረብሻ ያለበት ቦታ ነው። ሰው ወዶ ማለት ነው እና እንዴት እንደሆኑ አያችሁ አይደለም። ስለዚህ ከኑም ፍራን ከሆነ በጣም ደስ ብሎኛል። ሀይሚዬ የእኔ ውድ በጣም ነው ያዛዘነችን ጌታ በመጨረሻ ማለት ነው ተው ተይተይቶ በቃ ነ ወደ ቤት እንዳለን ስለ ወንድሙ ታላቁ ወንድሙ ሀይሚን ሲይዛት እንዴት እንዳዛዘነችን ጌታ አንገቴ ኔ በላችኝ። ለማንኛውም እንኳን ፍራንክ ከሆነ በጣም ደስ ብሎኛል። እስኪ ለዚህ ቤት አዲስ ከሆናችሁ ላይክ አድርጎ በፈጣራችሁ ሲወዳችሁ የምር ሰብስክራይብ አድርጎ ምን ሆናችሁ ነው? ግን ቪዲዮ እያያችሁ አትለፉ። በእውነት ላይክ አድርጎ እስኪ አበረታቶኝ። እስኪ ሀይሚ ምን አይነት አክል ነው የምትወዱ? እስኪ ፋሚሊ ጨረቃ የት ናችሁ? እስኪ ሰብስክራይብ አድርጎ እናንቴ እንኳን